ውድ ቤተሰቦች እንዴት ናችሁ? አላው ሰላማችሁ ይብዛ በያላችሁበት እያልኩኝ እንግዲህ ብቅ ብዬላችኋለሁ። የእስልምና እምነት ተከታይ እህት ወንድሞቼ ኤድሞ ባረክ ብያለው እንኳን አደረሳችሁ። በዓሉ የሰላም የፍቅር፣ የአንድነት እንዲሆንላችሁ መኞቴ ነው እያልኩኝ እንግዲህ ዛሬ በሁለት ጉዳይ ነው የመጣሁት በውራና እንዲሁም ደግሞ በቤዚ በኤደም ማለት ነው እና እንግዲህ ሀይሚና ቡራ ያው ምናልባሽ ከሰዓት ቪዲዮ ሊለቁ ይችላሉ እንጂ እስካሁን አልመጡም ማለት ነው። ሀይሜቲንግ ብዚ ትመስለኛለች። እንዴት ነው የና ብረሽን ቀለበት እኮ ነገ ይመስለኛል አይደል? ወደ ዱባይ የሚያመሩበት እንግዲህ ኤድ በተፈጠረ በበነገው ከተባለ ሰኞ ነገ ነው እና ምናልባሽ ብዚ ትሆናለች ብዬ አስባለሁ። ብቻ እንግዲህ ከሳት ወይ ቪዲዮ ይለቃሉ፣ እስካሁን ግን አልመጡም ማለት ነው እና እንግዲህ ትናንትና ቪዲዮ ተለቋል። ቦራ በጣም ዘና የሚያደርግ በአንድ ቀን ስተት ብቻ እንዴት እንደዚህ ይፈጠራል ብሎ ኡ እያለ እንግዲህ ማለት ነው። ሀይሚን መታቀፍ ብቻ ነው የምፈልገው፣ እንዳትለቂ በደንብ ያዥን እያለ በቃ ማለት ትናንትና ሆዴ እስከሚቆስል ነው የሳኩት። እና በጣም ነው ያሳቀይ ማለት ነው። እንዴት ያን በአንድ ቀን አንድ ቀን አንድ ቀን ብቻ ስተት ነው የተፈጠረው ስህተቱም ደግሞ እሱ ራሱ ፈጥሮ ከዛ ደግሞ እያለ የሚያለቅሰው ነገር መታቀፍ ብቻ ነው የምፈልግ እያለ የሚያለቅሰው ብራ ማለት ነው። እና ትናንት በጣም ነው ዘና ያደረገን። ሲቀጥል ደግሞ እንግዲህ ኤደንና ቤዛ መተዋል ማለት ነው። በጣም ደስ ይላል። እውነት ለመናገር እንግዲህ ትናንትና ኤፋ ቪዲዮ ለቆ ነበር ነበርና ያው በመሃል እንግዲህ ያልሆነ ያለ መግባባቶች ያለ መረዳት ተፈጥሮ ነበር፣ አሁን ግን ያው ሁሉም ነገር ወደ ሰላም መቷል። ትናንትና እንግዲህ ኤፋ ቁርጥ አድርጎ ተናግሯል። ቤዚ የነበረችበት ሁኔታ በጣም ቢያሳዝነኝም፣ አሁን ግን ወደ ድሮ ፍቅራችን ወደ ድሮ ወደ ነበረው መመለስ ፈልጋለሁ ብሎ እንግዲህ ባጭር አማርኛ አስቀምጧል። ኤደን ደግሞ ታቋታላችሁ እንግዲህ ኤደን ኤፋን ትወደዋለች ብዬ አስባለሁ እና ኤፋ ደግሞ የሚያፈቅራት ቤዛ ነው። ስለዚህ እንግዲህ ኤደንም በጣም አዝና ነበር ያው ከዚህም የተነሳ እንግዲህ አሁን ተመልሳለች ብዬ አስባለሁ። በነገራችን ላይ ፍቅርን በተመለከተ አንድ ነገር ልበል። ማለት ሴቶችን በተመለከተ ሴቶች እህቶችው ማለት ነው ማለት እንዴት ነው አንድ ሰው የማያፈቅረንን ሰው ወይም ለእኛ ስሜት የሌለውን ሰው ለምንድን ነው ከጊዜያቶች በኋላ ወይም ቀናቶች ይቀይራሉ ቀስ በቀስ ሊያፈቅረኝ ይችላል ብለን ለምን እንከተላለን? አሁን እዚህ ጋር ስለ ኤፋ ብቻ አይደለም ማወረው። በቃ ብዙ ጊዜ ማለት ነው ማለት ሴቶች ያፈቅሩና በቃ ሲከተሉ ነው የሚውሉት። የምሬን ነው የምላችሁና ለምን እንደዚህ ይሆናል? ማለት ፍቅር ማለት ከሁለቱም ጥንዶች ወይም ከሁለቱም ጓደኛሞች እኩል ስሜት ሲኖር ነውና ምንምኛ ፍቅረ ነው እሱ ግለኛ ምንም ቦታና ጊዜ የሌለው በቃ ሊያወራን እንኳ ፈቃደኛ ያልሆነን ሰው ስንከተል ጊዜያችን ለምንድን ነው የምንጨርሰው? የምሬ ነው ምላችሁ። የሚያፈቅራችሁን ተከተሉ እንጂ የማያፈቅራችሁን ስትከተሉ ለምንድን ነው የሚመሽባችሁ? ይሄ በጣም እኔ ሁሌም ጥያቄ ይፈጥርብኛል። እና ኤፋ ደግሞ ቤዛ ነው የሚያፈቅራት ማለት ነው የምሬ ነው እና የው ከኤደን ጋር ብዙ ቪዲዮዎችን ሰርተዋል በጓደኝነት ምናምንና ምንም ነገር እንደሌለም ይፋ ተናግሯል። ስለዚህ ኤደንም ደግሞ ወደ ድሮው ፍቅረኛ ትመለሳለች ብዬ አስባለሁ እና ታርቀው አለኝ። ትናንት ቪዲዮም ለቀው ነበረ። ሲቀጥል ወደ ሀይሚዬና ጉራ ነው የምመለሰው። እንግዲህ ሀይሚ ትናንትና እጅግ በጣም ደስ የሚል ምላሽ በመስጠቷ ጥንካሬዋን በማሳየቷ በጣም ደስ ብሎኛል። ብሩክ ተሳስቼ ነው በአንድ ቀን ስህተት ነው ሁሉ የተፈጠረ ብሎ እንግዲህ እሪ እያለ ያዙ ለቀቁ ሲል ሀይሚ ነበረች ታረጋገው የነበረው እና ደግሞ እኮ ጭምቅ አድርጎ ይዞ ነው እሪ የሚለው ማለት ነው እንዳትለቀኝ እያለ ጨመከኝ እያለችው ሁላ ነበረ፣ እና በጣም ነው ያሳቀኝ። እንግዲህ ያው መልእክትም እንዳስተላለፈ ሁላችሁም አቃችኋለሁ። እሱም እንግዲህ ረዘም ያለ ኮመንት እንግዲህ ጸፍ ያለው እኔም ማለት ነው ሀሳቤን ማለት ነው የእነ ቡራ ቤት ሀይሚን እንግዲህ ዛሬ ይመጣሉ ያስባለው፣ እንግዲህ ደግሞ የወንድሟ ቀለበት የአብረሽና የሩታ ነገ ሊሆን ይችላል ብዬ አስባለሁ። ዱባይ ነው ተብሏል። እንግዲህ ምንም እስካሁን የሰማነው ነገር የለም፣ ብቻ ግን ዝግጅት ላይ እንደነበሩ ነው የሰሞኑን ሸርም ጉድ ሲሉ የነበረ ብቻ። ሀይሚና ቡራ ዛሬ በማን ቤት ነው የሚመጡት? በብሩክ ቤት ማለት ነው ይመጣሉ እያስባለሁ እና ውድ ቤተሰቦች እንግዲህ ለእስልምና እምነት ተከታዮች መልካም በዓል እያልኩኝ ያው በዓሉ የሰላም የፍቅር እንዲሆንላችሁ እንግዲህ በዓል እንዴት ነበር? ስጦታ እንዴት ነበረ? በጣም አስቅኝ ቪዲዮ ሁላ እያየው ነበር እና አንድ ቪዲዮ ያቸው በጣም አስቆኛል። ሁሌም በኢድ ዩኒፎርም ነው የሚሰጣቸው እና በጣም ያሳቀኝ ቪዲዮ ማለት ነው። እና አንድ ፌስታል ሙሉ ሁሌም እየገዛች ዩኒፎርም ነው የምትሰጠን ስጦታ ያለው ሳይች በጣም ነው የገረመኝ። ምን አለ ብሩ የምትሰጣቸው እና የፈለጉትም ቢገዙ እያልኩኝ ዩኒፎርም ቢደረደር ቢደረደር ምንም አይሰራም። የስራ ልብስ ነው፣ ሌላ ምንም የሚጠቅመው ነገር የለም ና እግዚአብሔር ይመስገን ይፈለግን ያን ያለ አይደል፣ ብር ነው የምንሰጠው ለማለት ፈልግ ነው። እና አሪፍ ነው፣ እኛ ጋር በዓል አሪፍ ነው፣ በአሪፉ እያሳለፍን ነው። እናንተም ጋር አሪፍ እንደሚሆን ተስፋ አደርጋለሁ ማለት ነው። እና ተመስገን ነው ማለት ባለነ ላይ ያለንን ተመስገን ካልን ደግሞ ሊጨመርልንም ይችላል በሚለው እንለፍና እንግዲህ ሀይሚና ጉራን በጉጉት ነው የምንጠብቃቸው ማለት ነው ሀይሚዬን፣ ማለት ነው እና ቪዲዮዋ ደግሞ እየታየ አይደለም የምረይን ምላችሁ እና በቃ ሀይሚና ብሩክ ፕራንክ ካልሰሩ ቪዲዋቸው አይታይም ማለት ነው። በቃ ይሄ ዲቪዲዮዋን እዩላት ማለት ነው የሀይሚን። ሲቀጥል ደግሞ ስለ ሀይሚና ስለ ቡራ ቲክቶክ ላይ በጣም እያየ ነበር በተለይ ማለት ነው። እና የብሩክ አፍቃሪ ነኝ ብላችሁ የምትጨፍሩ በጣም ብዙ አላችሁ፣ የብሩክን ፎቶ እየለጣጠፋችሁ እንደ ቲሸርት እያሰራችሁ ማለት ነው። እና አሁን ብሩክ ሲጀምሩ ማለት ነው ከነ መፈጠራችሁ ያውቃችኋል። እናንተን ምን ሆናችሁ ነው? ግን የማታገኝቱን ስትከተሉ የሚመሽባችሁ እንደው አትድከሙ። የምር በጣም ነው የሚገርመው። ሀይሚን ምን እንደሚሉ ብትሰሙ በስማሚቅር ይበላላል።